ሰላም ጠና ስጥልን ተመልካቾቻችን፣ የህዳር 292018 ዓ ም የዕለተ ሰኞ የናሁ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብሬያችሁም ቆየው ረዴት ጌታቸው ነኝ። አብራችሁም ቆዩ። አርስተ ዜና፦ የኢትዮጵያ ጋዜጠኞች እየከፋ በመጣ የደህንነት ስጋት ውስጥ እየሰሩ እንደሚገኝ በጥናት ተመላከተ። በሀገሪቱ በሚገኙ የትምህርት ተቋማት የአካቶ የትምህርት ስርዓት ተግባራዊ እንዲደረግ ጥሪ ቀረበ። ኢሕአፓ ገዢው ፓርቲ እያሳደረብኝ ነው ባለው ጫና ምክንያት በቀጣዩ ምርጫ ላይ የሚኖረውን ተሳትፎ እንደሚገመግም አስታወቀ። ወደ ውጭ ስናልፍ፣ እንደ አዲስ በተቀሰቀሰ የድንበር ግጭት ሳቢያ ታይላንድ ካምቦዲያ ላይ የአየር ጥቃት መፈጸሟን አስታወቀች። ወደ ቀዳሚ ዜናችን ንለፍ። የኢትዮጵያ ጋዜጠኞች እየከፋ በመጣ የደህንነት ስጋት ውስጥ እየሰሩ እንደሚገኝ በጥናት ተመላከተ። የኢትዮጵያ ጋዜጠኞች ባለፉት አምስት ዓመታት ከፍ እያለ በመጣ የፖለቲካዊ ጫና ግለ ሳንሱር፣ እንዲሁም እየከፋ በመጣ የደህንነት ስጋት ሁኔታ ውስጥ እየሰሩ እንደሚገኙ የወርልድስ ኦፍ ጆርናሊዝም ስተዲ የ2025 ጥናት አመላክቷል። ለትርፍ ያልተቋቋመው ጥናት አድራጊ ተቋም የሰራውና በፎዮ ሚዲያ ኢንስቲትዩት የታተመው ሰነድ ኢትዮጵያ በሚዲያ ላይ ከፍተኛ ቁጥጥር ከሚደረግባቸው፣ ለጋዜጠኞች ደህንነት አደገኛ ከሆኑ የዓለም ሀገሮች ተርታ እንደምትሰለፍ ይጠቁማል። የጥናት ተቋሙ በኢትዮጵያ በመገናኛ ብዙሀን ላይ የሚደርሰው ፖለቲካዊ ጫና በአውሮፓውያኑ በ2017 ከነበረው ጋር ሲነጻጸር ከፍተኛ ደረጃ ላይ መድረሱን አመላክቷል። ጫናው የመንግስትም ሆነ የግል ሚዲያዎችን እንደሚያካትት ጠቅሷል። የወርልድ ኦፍ ጆርናሊዝም ስተዲ ጥናት በመንግስት ባለ ጣናት ጫና ይደርስባቸው እንደሆነ ተጠይቀው እጅግ በጣም የከፋ ጫና ይደርስብናል ብለው የመለሱ በመንግስት መገናኛ ብዙሀን ውስጥ የሚሰሩ ጋዜጠኞች ብዛት በጥናቱ ከተካተቱ 72 በመቶ የሚሆኑትን እንደሚይዝም ተጠቁሟል። በሌላ በኩል ይህንኑ ጥያቄ በግል የሚዲያ ተቋማት ከሚሰሩ ጋዜጠኞች 67.7 በመቶ የሚሆኑት እጅግ በጣም ወይም እጅግ የከፋ የሚል ምላሽ መስጠታቸውን ጥናቱ አመላክቷል። ጥናቱ በጋዜጠኞች ላይ የሚደርሰው ጫና በዜና ክፍል በከፍተኛ አመራርነት ደረጃ ላይ ባሉት በአርታዎች እንዲሁም በመላ ጋዜጠኞች ላይ መሆኑን ይጠቁሟል በግል መገናኛ ብዙኃን ላይ የሚደርሰው ጫና ከፍ ሲል፣ በመንግስታዊ ሚዲያዎች ላይ ደግሞ የሚደርሰው ቁጥጥርም በከፍተኛ ሁኔታ መጠንከሩ ተጠቁሟል። ወርልድስ ኦፍ ጆርናሊዝም ስተዲ በዚሁ ጥናት ለመጀመሪያ ጊዜ የጋዜጠኞች ደህንነት በተመለከተም ሰፊ ዳሰሳ ያከናወነ ሲሆን ኢትዮጵያ በዓለም አቀፍ ደረጃ ለጋዜጠኞች ደህንነት መጠበቅ በከፍተኛ ደረጃ አዳጋጅ ከሆነባቸው አምስት ሀገሮች ተርታ እንደምትሰለፍ ገልጿል። ጥናቱ የኢትዮጵያ ጋዜጠኞች ከፍተኛ የሆነ ግለ ሳንሱር ከሚካሄድባቸው አገሮች አንዷ መሆኗንም ጠቁሟል። በሀገሪቱ በሚገኙ የትምህርት ተቋማት የአካቶ የትምህርት ስርዓት ተግባራዊ እንዲደረግ ጥሪ ቀረበ። መቀመጫውን በአዲስ አበባ ያደረገው የጀርመን ቸርች ትምህርት ቤት በኢትዮጵያ ውስጥ በሚገኙ የትምህርት ተቋማት አካል ጉዳተኞችን ታሳቢ ያደረገ የአካቶ ትምህርት ተግባራዊ እንዲደረግ ጥሪ አቅርቧል። ተቋሙ ይህንን ጥሪ ያቀረበው ዓለም አቀፍ የአካል ጉዳተኞች ቀንን አስመልክቶ ተቋሙን ለመደገፍ በተዘጋጀ የንግድ ትርኢት ባዘጋጀው መድረክ ነው። በዚህ መድረክ ላይ ናሁ ቴሌቪዥን ያነጋገራቸው የጀርመን ቤተክርስቲያን ዳይሬክተር አቶ ተክሉ ታፈሰ ተቋሙ ላለፉት ከስምንት አስርት አመታት ለሚበልጡ ጊዜያት የተለያዩ አቅመ ደካማ ቤተሰቦችን ለመደገፍ ልጆቻቸውን በማስተማር በጎ ተግባራትን ሲሰጥ መቆየቱን ገልጸዋል። ድጋፍ ከሚሰጣቸው ልጆች መካከል በርካቶች የተለያየ የአካል ጉዳት ያለባቸው ተማሪዎች መሆናቸውን ነግረውናል። ትምህርት ቤታችን ለልጆች ምግብ ያቀርባል፣ ነጻ ሕክምና ይሰጣል። በመሰረቱ ትምህርት ቤታችን ተማሪዎችን የሚቀበለው እጅግ ድሀ ከሆኑ ቤተሰብ ነው። እና የገቢ ምንጫቸው በጣም ደካማ የሆነ ዝቅተኛ ከሆኑ ቤተሰብ የሆኑ ልጆችን እንቀበላለን። በዚህ አካባቢ በትምህርት ቤቱና በቤተ ክርስቲያኑ በሶስት ኪሎ ሜትር ሬዲየስ ውስጥ ከሚገኙት ልጆቹ ጤናቸው ተሟልቶ ትምህርታቸውን መቀጠል እንዳይ እንዲችሉ ወላጆችም ደግሞ ለነሱ የሚሰጡት አገልግሎት ጫና ፈጥሮባቸው ከትምህርት ቤት እንዳያስቀሯቸው ያንን ከወላጆች ላይ ሊፍት ለማድረግ ብለን ነው ይሄን የምናደርገው። ትምህርት ቤታችንን ለየት የሚያደርገው ደግሞ አካል ጉዳተኞችንም አካተን እናስተምራለን። ይሄ ትምህርት ቤት ሞዴል ያካቶ ትምህርት ቤት ነው እና ሁሉም የአካል ጉዳት ያለባቸው ልጆች በትምህርት ቤታችን ገብተው ይማራሉ። ይሄ ለ37 ዓመታት ላለፉት 37 ዓመታት ስናደርግ የቆየ ነው። የጀርመን ቤተ ክርስቲያን ትምህርት ቤት ዋና ኃላፊ ቄስ ጎርገን ክላይን በበኩላቸው በኢትዮጵያ ለአካል ጉዳተኞች የአካቶ ትምህርት በመስጠት ተቋማቸው ቀዳሚ መሆኑን ገልጸውልናል። ነገር ግን በኢትዮጵያ የትምህርት ስርዓቱ የአካል ጉዳተኞችን የአካቶ ትምህርት ውስንነት መኖሩን በማንሳት ይህም መስተካከል እንዳለበት አሳስበዋል። የኒያ መልክት ደግሞ ለኢትዮጵያ ኤዱኬሽን ኦፊስ እና ለትምህርት ቤቶች ሁሉ ለኢንክሉሲቭ ኤዱኬሽን ወይም ኢንክሉሲቭ ትምህርት ልባቸውም እንዲከፍቱ ነው የኛ ዋና መልእክት ነው። ምክንያቱም እነሱ ላይ በጣም ስፔሻል የሆነ ልዩ የሆነ ችሎታዎች አሉ በኮንሰንትሬሽን በማሰብ በኮሚኒኬሽን ላይ እንዲሁም ለዚህ አገር ብዙ መረዳት እንዲችሉ ተስፋ እናደርጋለን እና ለነዚህ ኃላፊዎች ደግሞ በሮች እንዲከፈቱ እንጠይቃለን። የጀርመን ቤተ ክርስቲያን ትምህርት ቤት በቀጣይም የሚሰጣቸውን ዘርፈ ብዙ የድጋፍ አገልግሎቶች አጠናክሮ እንደሚቀጥልም ዋና ኃላፊው ቄስ ዮርገን ክላይን በናሁ ቴሌቪዥን ገልጸዋል። በኢትዮጵያ በርካታ ቁጥር ያላቸው አካል ጉዳተኞች አሉ። ቢሆንም በሀገሪቱ የትምህርት ስርዓት የአካቶ ትምህርት ባለመኖሩ በርካታ አካል ጉዳተኞች ከትምህርት ዘርፉ እንዲገለሉ ተደርጓል። አያሌ ፈተናዎችን ተቋቁመው የሚማሩ አካል ጉዳተኞችም በሀገሪቱ ባለው የህግ አፈጻጸም ክፍተት ምክንያት ስራ ማጣትን ጨምሮ በተቋማት ውስጥ የመብት ጥሰቶች ሲደርሱባቸው ይስተዋላል። ይህንን ችግር ለመቅረፍ በሀገሪቱ ጠንካራ የህግ ማዕቀፎችን ማዘጋ ማዘጋጀት እና ተግባራዊ ማድረግ እንዲሁም በትምህርት ስርዓቱ ላይ የአካቶ ትምህርት ተግባራዊ ማድረግ እንደሚገባ በዘርፉ ያሉ አካላት ይገልጻሉ። ዘገባው የባልደረባችን ማርቆስ ጎዴቦ ነው። ኢሀፓ ገዢ ፓርቲ እያሳደረብኝ ነው ባለው ጫና ምክንያት በቀጣዩ ምርጫ ላይ የሚኖረውን ተሳትፎ እንደሚገመግም አስታወቀ። የፓርቲው ዋና ጸሐፊ ወይዘሪት ሚስጥረ ስላሴ ታምራት ፓርቲው ሊካሄድ አቅዶ የነበረው ህዝባዊ ስብሰባ መስተጓጎሉንና ለዚህም ተጠያቂው ገዢ ፓርቲ መሆኑን አስታውቋል። ፓርቲው በይፋዊ የማህበራዊ መገናኛ ገጹ አስቀድሞ ባጋራው መረጃ የዜጎችን የመሰብሰብና የመቃወም መብቶች ላይ የሚደረግ ቀጥተኛም ሆነ ተዘዋዋሪ ክልከላ ሰላማዊ ትግሉን ማስቆም በፍጹም አይችልም ብሏል። ለህዝብ መገልገያነት መዋል የሚገባቸው የመንግስት አዳራሾች የመገልገል መብታችንን ተነጥቀናል ያለው ፓርቲው የግል አዳራሾችን ለማነጋገር መገደዱን አስታውቋል። ይህንኑ ተከትሎ ሆቴሎች፣ ሲኒማና ቲያትር ቤቶች እንዲሁም የግል አዳራሾች አነጋገሩ ያመላከተው የፓርቲው መግለጫ ተቋማቱ ሙሉ ፈቃደኛ ከሆኑ በኋላ ባልታወቀ ምክንያት እንደማያከራዩና ውል ማያዝ እንደማይችል እንደገለጹም በዚሁ መግለጫው አመላክቷል። በህዝባዊ ስብሰባው በሀገሪቱ ውስጥ እየተካሄደ ያለውንና ተጨባጩን ሁኔታ ከህዝቡ የመስማት እቅድ ነበረን ያሉት ዋና ጸሐፊዋ፣ በደረሰብን ክልከላ ይህ ሳይሳካ ቀርቷል ብለዋል። በዚህ ጉዳይ እስካሁን ከመንግስት በኩል የተባለ ነገር የለም። ኢሕአፓ ባሳለፍነው ቅዳሜ ህዳር 27 ቀን 2018 ዓ.ም አዲስ አበባ ሜክሲኮ አካባቢ በሚገኘው ዲ አፍሪካ ሆቴል አዳራሽ ህዝባዊ ስብሰባ ለማካሄድ እቅድ ጥሪ አድርጎ እንደነበርና ህዝባዊ ስብሰባውን ማካሄድ እንደማይችል በመግለጫው አመላክቷል። ከናሁ ቴሌቪዥንና ናሁ መድረክ ጋር ቆይታ ያደረጉት የፓርቲው ፕሬዝዳንት መጋቢ ብሉይ አብርሃም ሃይማኖት መንግስት ህዝባዊ ስብሰባውን ቢከለክልም ሆነ ቢፈቀድ ለፓርቲው መልካም እድሎችን የሚፈጥር መሆኑን ተናግረው ነበር። ፓርቲው ላይ ማዋከብ ዛቻና ማስፈራሪያዎችን ጨምሮ የተለያዩ ጫናዎች እየደረሱበት መሆኑንም የኢሕአፓ ፕሬዚዳንት ለናሁ ቴሌቪዥን ገልጸዋል። በኢትዮጵያ በስፋት ትልቁ በታሪክ ጥንታዊና የመጀመሪያው የሆነውን የዋልድባ ገዳም የህልውና አደጋ እንደተጋረጠበት ተገለጸ። ገዳሙ በተፈጥሮ ሀብት የከበረ በርካታ የውሃ የደን የእጣንና የመሬት ሀብት ያለው ገዳም ነው ተብሏል ይሁን እንጂ ገዳሙ ይህንን ሀብት በአግባቡና ዘመኑን በዋጀና በሰለጠነ በተቀናጀና በተጠና መንገድ ለማልማት የምዕመናኑን እገዛ ይሻል ተብሏል በመሆኑም የዋልድባ ገዳምን ህልውና በላቀ ሁኔታ ለማስቀጠል ትውፊቱና ቅርሱን ጠብቆ ለተተኪው ትውልድ ለማስረከብ የሚያስችል ተግባር ለማከናወን የሚያስችል የገቢ ማሰባሰቢያ መርሃ ግብር በሚቀጥለው ሳምንት 15 ቀን 2018 ዓ ም እንደሚካሄድ ተገልጿል። ለዚሁ የገቢ ማሰባሰቢያ መርሃ ግብርን በሰሜን ጎንደር ሀገረ ስብከት እውቅና በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽህፈት ቤት ፈቃድ በአዲስ አበባ በገዳሙ ስም አብይ የልማት ኮሚቴ ተቋቁሟል ነው የተባለው። ኮሚቴው በዋናነት የፕሮጀክት ጥናት ትግበራና ክትትል፣ የህዝብ ግንኙነትና የህባት አሰባሰብ ክፍሎች ያሉት መሆኑን ገዳሙ ህዳር 27 2017 ዓ.ም በአዲስ አበባ በሰጠው ጋዜጣዊ መግለጫ አስታውቋል። በተጨማሪም የገዳሙን ሀብቶች በመጠቀም ገቢውን ለማስፋት የ አስር አመት ስልታዊ እቅድን መንደፍን ጨምሮ የተለያዩ የልማት ፕሮጀክት ጥናት ተደርጓል ተብሏል። ስለሆነም የፊታችን እሁድ ታሳ 5 2018 ዓ ም በአዲስ አበባ በሚካሄደው የዋልድባ አብረንታንት መድኃኔ ዓለም ገዳም የገቢ ማሰባሰቢያ መርሃ ግብር ህዝብ ክርስቲያኑ የበኩሉን አስተዋጽኦ እንዲያበረክት ጥሪ ቀርቧል። ዘገባው የባልደረባችን ሀብታማ እያሌው ነው። ወደ ዕለቱን በታሪክ ጥንክራችን እንለፍ። የኢትዮጵያ አየር መንገድ የበረራ መስመር ቁጥር 730 ቦይንግ አውሮፕላን 94 መንገደኞችንና እና 9 የበረራ ሰራተኞችን አሳፍሮ ሲጓዝ የተጠለፈው በዛሬው ዕለት ህዳር 29 ቀን 1965 ዓ.ም ነበር። ከተሳፋሪዎቹ መካከል ሰባቱ ማለትም ዋለልኝ መኮንን ማርታ መብራቱ፣ አማኑኤል ዮሐንስ፣ ጌታቸው ሀብቴ፣ ታደለች ኪዳነ ማርያም፣ ዮሐንስ ፈቃዱና ተስፋዬ ቢረጋ። እቅዳቸው አውሮፕላኑ ወደሚበርበት አቴንስ፣ ሮም ወይም ፓሪስ መጓዝ አልነበረም። የሰባቱ ዓላማ አውሮፕላኑን ጠልፈው ወደ አልጄሪያ በማቅናት ከዚህ ቀደም በተመሳሳይ መንገድ አውሮፕላን ጠልፈው ከወጡት እነ ብርሃነ መስቀል ረዳን ከመሳሰሉ ጓደኞቻቸው ጋር በኢሕአፓ መስራች ጉባኤ ላይ መገኘት ነበር። ባልደረባችን ሰናይት ንጉሴ ይህንኑ ጉዳይ ለዕለቱ በታሪክ ጥንክራችን እንደሚከተለው አዘጋጅተዋለች። ህዳር 29 ቀን 1965 ዓ.ም የኢትዮጵያ አየር መንገድ የበረራ መስመር ቁጥር 730 ቦይንግ አውሮፕላን 94 መንገደኞችና 9 የበረራ ሰራተኞችን አሳፍሮ ከጧቱ አንድ ሰዓት ተኩል በአስመራ በኩል ወደ አቴንስ ሮም፣ ከዛም ወደ ፓሪስ ለመብረር ዝግጅቱን አጠናቀው በካፒቴን ቀጸላ አማካኝነት ምድር ለቀቀ። ከተሳፋሪዎቹ መካከል ሰባቱ ማለትም ዋለልኝ መኮንን፣ ማርታ መብራቱ አማኔል ዮሐንስ፣ ጌታቸው ሀብቴ፣ ታደለች ኪዳነ ማርያም፣ ዮሐንስ ፍቃዱና ተስፋዬ ቢርጋጋ እቅዳቸው አውሮፕላኑ ወደሚበርበት አቴንስ፣ ሮም ወይንም ፓሪስ መጓዝ አልነበረም። የሰባቱ አላማ አውሮፕላኑን ጠልፈው ወደ አልጄሪያ በማቅናት ከዚህ ቀደም በተመሳሳይ መንገድ አውሮፕላን ጠልፈው ከወጡት ከነ ብርሃነ መስቀል ረዳና ከመሰል ጓደኞቻቸው ጋር በኢህአፓ ምስረታ ጉባኤ ላይ ለመገኘት ነበረ። መልከ መልካሟ ማርታ መብራቱ ኮልት 38 ኳሊበር ሽጉጥ በላስቲክ ጠቅላ በጭኗ መካከል ማይከል በገመድ አስራ ይዛ ገብታለች። አማኔል ዮሐንስ ቦምብ ይዟል። የተቀሩት እንዲሁ በተለያየ መንገድ ሽጉጥ ታጥቀው ነበር አውሮፕላን ውስጥ የገቡት። አውሮፕላኑ ለአስራ ሶስት ደቂቃ ያክል ከበረረም በኋላ በወቅቱ በአውሮፕላኑ ውስጥ ተሳፍረው ከነበሩት የአይንማኝ አቶ አሰፋ ደፍርስ ከጋዜጠኛ ደረጃ ኃይሌ ጋር ባደረጉት ቃለ ምልልስ እንደተናገሩት አውሮፕላኑ ለ13 ደቂቃ ያክል ከበረረ በኋላ ዋለልኝ ከተቀመጠበት ተነስቶ ወደፊት መጓዝ ጀመረ። በእጁ 38 ስፔሻል ሽጉጥ ይዟል። ከተሳፋሪዎቹ አንዱ የነበሩት አቶ አሰፋ ደፍርስ ላይ ዋለልኝ ሽጉጥ በመደቀን አውሮፕላኑ ተጠልፏል፣ እጅ ወደ ላይ ይላቸዋል። በወቅቱ ዋለልኝ አቶ አሰፋ አንቲ ሃይጃከር ነበር የመሰሉት። በሁለቱ መካከል በተፈጠረው ግብግብ የመጀመሪያዋ ጥይት ይተኩሳል። ግብ ግቡ ተጀመረ። ዋለልኝ በአንቲ ሀይጃከር በካሪታ ተመቶ ይወድቃል። ታደለችም ዋለልኝ ለማገስ ስትሞክር አንቲ ሀይጃከር በቃሪያ ጥፊ መጥቶ ይጥላታል። በዚህ ጊዜ ነበር ማርታ መብራቱ ኮልት ሽጉጧን ይዛ ከኋላ ወንበር የተንቀሳቀሰችው። ኢላማዋ ደግሞ አንቲ ሀይጃከር የሆነው መቶ አለቃ ተስፋዬ ሀሩሩ ነበር። ይህም የተመለከተው ኃይሉ ማርታን በመሳሪያ መጥቶ ይጥላታል። ማርታም ላትመለስ ለዘላለሙ ታሸልባለች። ትንቅንቁ ቀጠለ። ዮሐንስ የቦምብ ፒኑ ስቦት፣ ነገር ግን እጁ ይንቀጠቀጥ ስለነበረ ቦምቡ ከእጁ ይወድ ቅና፣ ይፈነዳል። በፍንዳታውም ሰዎች ይቆስላሉ። ከሰባት አውሮፕላን ጠላፊዎች ስድስቱ ሲሞቱ ታደለች ኪዳነ ማርያም ብቻ ቆስላ ተርፋለች። ከተሳፋሪና ከአየር መንገድ ሰራተኞቹ በኩልም አምስት መንገደኞች፣ ሁለት የበረራ አስተናጋጆች የቆሰሉ ሲሆን ከጠለፋ አክሻፊዎችም ሁለት መኮንኖች ሞተዋል። ይሄ ሁሉ በሁለትና በሶስት ደቂቃ እድሜ ውስጥ የተፈጸመ ታሪካዊ ክስተት ነው። በወቅቱ ዓለምን ያስደነቀው የጠለፋ ድራማ ሂደት በብቃት ያከሸፉት የአኔው ሻምበል የኋላው ብርጋዴር ጀነራል ተስፋ ያሩሩ ቡድኑን በመምራት በረራው ውስጥ የነበሩትን ግዳጃቸውን በብቃትና በጀግንነት የተወጡት የበረራ ደህንነት ጠባቂ ወጣት መኮንኖች እንደነበሩ ይታወሳል። አውሮፕላኑን ያበሩት የነበሩት ዋና አብራሪ ካፒቴን ቀጸለ ብርሃን ከረዳት አብራሪያቸው ጋር በመሆን በነበረው የፍንዳታና ተኩስ ሁኔታ ሳይረበሹ ሞተሮቹ ጠፍተው በአንድ ሞተር ብቻ ይበር የነበረውን አውሮፕላን ሁለት ሰዓት ከሃምሳ አምስት ላይ ወደ አዲስ አበባ መልሰው በያኔው አጠራር ቀዳማዊ ኃይለስላሴ በአሁኑ ቦሌ ዓለም አቀፍ አየር ማረፊያ በሰላም እንዲያፍ አድርጎታል።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 ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። እስራኤል እና ሐማስ ወደ ሁለተኛው የተኩስ አቁም ምዕራፍ እየገቡ መሆኑ ተገለጸ። ይሁን እንጂ እስራኤል ከመጀመሪያው ምዕራፍ የተኩስ አቁም በኋላ በጋዛ ላይ ጥቃት ሰንስራለች ተብሏል። ሐማስ በመጪዎቹ ቀናት በጋዛ ውስጥ የተያያዘውን የመጨረሻውን የእስራኤል ምርኮኛ አስክሬን ያስረክባል ተብሎ እንደሚጠበቅ ተገልጿል። በመሆኑም ሐማስ ወደ ሁለተኛው የተኩስ አቁም ምዕራፍ ለመግባት ለማመቻቸት የተኩስ ልውውጦችን በማቀዝቀዝ ለመወያየት ፈቃደኛ እንደሚሆን አስተያየት ሰጥቷል ነው የተባለው። ይህ በእንዲህ እንዳለ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እሁድ ለት እንደተናገሩት ሁለተኛው ምዕራፍ የተኩስ አቁምን ለማሳካት ፈታኝ ቢሆንም ልክ በዚህ ወር ሊጀመር ይችላል ሲሉ ፍንጭ ሰጥተዋል። ይሁን እንጂ እስራኤል የመጀመሪያው ምዕራፍ የተኩስ አቁም በጋዛ ላይ ጥቃት አድርሳ ቢያንስ 360 ፍልስጤማውያንን መግደሏን አልጀዚራ ዘግቧል። በተጨማሪም እስራኤል አሁንም እርዳታ እንዳይገባ በመገደብ ከስምምነት በታች የሆነ እርዳታ እያደረሰች ነው የሚል ሰርቪስ ቀርቦባታል። በእስራኤልና ሃማስ መካከል ጦርነቱ ከተጀመረበት ጊዜ አንስቶ የተኩስ አቁም ስምምነት ቢያደርጉም ሳያሳኩ መቅረታቸውን ዘገባው አክሏል። በእነዚህ ጊዜያትም እስራኤል በአጠቃላይ በጋዛ ለሁለት ዓመታት ከ ሰባ ሺህ በላይ ፍልስጤማውያንን ገላለች ተብሏል። በመጨረሻም እንደ አዲስ በተቀሰቀሰ የድንበር ግጭት ሳቢያ ታይላንድ ካምቦዲያ ላይ የአየር ጥቃት መፈጸሟን አስታወቀች። የታይላንድ ጦር በካምቦዲያ ጥቃት ሁለት ወታደሮች እንደተገደሉት እና አራት ወታደሮቹ ደግሞ እንደቆሰሉ ይፋ አድርጓል። የካምቦዲያን ጥቃት ለመመከት የተለያዩ ወታደራዊ ኢላማዎች ላይ የአየር ጥቃት ተሰንዝሯል ሲል ጦሩ ገልጿል። የካምቦዲያ ጦር በበኩሉ ጥቃቱን የከፈተችው ታይላንድ እንደሆነችና የአጸፋ ምላሽ እንዳልሰጥ አስታውቋል። በማሌዥያ እና በፕሬዝዳንት ዶናልድ ትራምፕ ጥረት የተኩስ አቁም ስምምነት ላይ ደርሰው የነበሩት ሁለቱ አገራት ወደ አዲስ ግጭት አምርተዋል። አንዳቸው ሌላቸውን የተኩስ አቁሙን በመጣስ እየከሰሱም ነው። ያለፈው ሐምሌ ላይ በተነሳና ለአምስት ቀናት በዘለቀ የድንበር ግጭት ምክንያት ቢያንስ 48 ሰዎች ሲገደሉ 300,000 ሰዎች ተፈናቅለዋል። ታይላንድ እንዳለችው ትናንት በደቡብ ምስራቅ የአገሪቱ ክፍል ሲሳኬት ለ35 ደቂቃ የቆየ ግጭት ተካሂዷል። ወታደሮቿ ከሲሳኬት ከኩሪራም ከሱሪንና ከኡምብሮን ራቻሁቲኖ ግዛት እንዲወጡም አዛለች። ዛሬ በድንበር ላይ የሚገኙ የታይላንድና የካምቦዲያ ወታደሮች ተኩስ ከፍተዋል። ትራምፕ ከወራት በፊት በሁለቱ አገራት ላይ ታሪፍ ለመጣል መዛታቸውን ተከትሎ የተኩስ አቁም ስምምነት ተፈርመዋል። በጥቅምት ወር ትራምፕ በማሌዥያ የተካሄደውን የእስያ ጉባኤ ሲታደሙ የተኩስ አቁሙ ተፈርመዋል። ትራምፕም ለደቡብ እስያ ታላቅ ቀን ነው ብለዋል። ድብድብ ከአሸዋማው ሜዳ ላይ ባዶ እግር ከአሸዋ ይወዳጃል። እዚህ ስፍራ ከአልጋው ላይ ገደም፣ ከኳሱ ጋር ትግል፣ ከሽዋዥጎ ጋር ጩኸት ጀልባ ይጎተታል። ቤተሰብ ታንኳ ይዞ ወደዛ ይከንፋል። እናቶች ይደመማሉ። ይፈራው ይመለሳል። አንዳንዱ ለነፍሱ ህይወት አድን ቦርሳ ያነግታል። የሕፃናቱ ዋና፣ የወጣቶቹ ትዕይንት፣ ድብርት ለሳቅ ቦታውን የሚለቀበት ስፍራ፣ የማታው ካምፕ ፋየር፣ የፍየሉ ጥብስስ ጨፈራው ሲደራ ማዱ አሻግሮ አማትሮ ቢያዩት የማይጨርሱት ሐይቅ ዋኝቶ የማያቋርጡት ለጀልባ ካፒቴን የማይፈልጉበት እጅን በአፍ የሚያስጭን ልዩ ተፈጥሮ፣ ፀሐይ ስትወጣና ስትጠልቅ ከውሃ ጋር ተጣምራ የማያቋርጥ ትርኢት የምታሳይበት ውብ ስፍራ ምሽት ከስር በእሳት ከላይ በጨረቃ ልዩ ትዝታን የሚጥል ከዛፍ መሃል ፀሐይ የምሽት ጨረቃ አዋፋትና አበባ ሌላ ድምቀት ሌላ ዓለም ሰማይ እንደ እስስት መልኩን የሚቀያየርበት የላንጋኖ ሰማይ ብዙዎች በብዙ ያዜሙለት ያኔዎቹ ቀጠሯቸውን በላንጋኖ አድርግ ግባሻ ሸመኔት ተባብለው ተቀጣጥረውበታል። የስፍራውን ብርቅ መሆን ሲገልጹ ላንጋኖ ሄጄ ብሎ አዜመውለታል። አንዳንዶች የፍቅራቸው መገናኛ ምክንያት ሲያደርጉትም አዋሳ ላንጋኖ ለሽርሽር ሄጄ አየውሽ ተባብለውበታል ይህ ወርቃማው የላንጋኖ ሐይቅ ላይ ትንጣልለው የነጩ ቤተመንግሥት ውስጥ ትዕይንት ነው። ይህ ሁሉ ድራማ ይህ ሁሉ ትዕይንት ከዚህ ብቻ ይፈጸማል። ይህ ሁሉ ማስታወሻ ከዚህ ብቻ ይሰነዳል። ሮጄታ መሪና ቢች ሪዞርት። ተመልካቾቻችን፣ ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብሬያቸው የቆየሁት ረዴት ጌታቸው ነኝ።